እውነቱ እንድናገር ነው አይፈለግም። እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን እኔም ማቀብሩኬ ሀይምዬ ሀይምዬ እባክሽ እምትጄው አባትሽ የሆኑት ጋሽዬ ቡታጅራ አካባቢ ለሚገኙ ሰዎች ከሰሞኑ አንቺና ብሩክ ስላላችሁበት ሁኔታ፣ በተለይ ደግሞ ስለ ብሩክ የተናገሩት ያስተላለፉት ወሳኝ መልእክት አለ። እባክሽ ለእኚህ አባት ብለሽ ጉዳዮቹን ሰከን አድርጊ። እጅግ በሁኔታው አዝነዋል። በቅርብ የሚያውቋቸው ሰዎችም ስለ አንቺ እና ስለ ብሩኬ የተናገሩትን ንግግር ወሳኝ ነጥብ ነው ሲሉኝ መረጃውን አድርሰውኛል። ይህም መረጃ እባክሽ እንድትሰሚ ሁኝ የማይገቡ አላስፈላጊ ምክርና አላስፈላጊ ንግግሮችን እየተናገሩች እንዲሁም መጥፎና ከባድ የሆኑ ሴራ ያላቸውን መረጃም እያደረሱች ከብሩኬ ጋር እዚያ ያደረሱሽ ሰዎች ከባባድ የሆነ ሚስጥራቸውንም በውስጥ ተነግሮኛል። ሁሉንም በዝርዝር አስደምጣለሁ። ሰላም ውድ የሀገሬ ልጆች በሰው ጭንቀት የምትጨነቁ በአብርሽና ሩታ ስታዝኑ የቆያችሁ አብርሽና ሩታ ይስማሙ ስትሉ ስትናገሩ መልዕክት ስትመክሩ የነበራችሁ ከሰሞኑ ደግሞ ብሩክና ሀይሚ አዝማሚያቸው አላምር ብሏችሁ ረባካችሁ አታስጨንቁ። ለኦዲየንስ ክብር ይኑራችሁ። ሀይሚዬን ብትሆኝ ባክሽ ተረጋጊ፣ ከብሩክ ጋር ክፍተት አትፍጠሪ፣ አንዱኑልን እያላችሁ ፍቅርን እምትሰብኩ መለየትን እጅግ እምትጠሉ ቅን የአገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። የእውነት የእውነት ትለያላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝ በአክብሮት ነው የምጠይቃችሁ። ቪዲዮይንም ላይክ በማድረግ ጀምሩ። ጋሽ ያሉትን የአባትነት መክራቸውንም አስደምጣችኋል። እባካችሁ ይህ መረጃ እነሱ ጋርም እንዲደርስና ጋሽ የተናገሩት በሰፈርም የተሰማው ወሬ ሀይሚ ትኩረት እንድትሰጠውና ቁም ነገር እንዲደርስ ይህንን ጥረት ለማድረግ እናንተም ቪዲዮ ላይክ አድርጉት፣ ብዙ ሰው ጋር እንዲደርስ ይሁን። ቀጥታ ይዞ ወደ መጣሁት ዝርዝር መረጃ አመራለሁ። እንግዲህ ብሩክና ሀይሚ መካከል የተፈጠረው ክፍተት እያደረ እያደረ እንደ ቀልድ ተጀምሮ ተባብሶ፣ አሁን እንግዲህ ሁለቱም ለየብቻ መምጣት ጀምረዋል። ብዙ ኦዲየንስ ገና ካሁኑ ነው የተጨነቀው። ሀይሚ እስካሁን አልናገር ብላ የተቀየመችበትን ነገርም ለብሩክ ግልጹን አላወራ ብላ፣ ብሩክም በሁኔታው ተናዶ እኔ ሁሌ መለማመጥ መለመን ሰለቸኝ፣ ለምንድን ነው ሀይሚ ግልጹን ማትነግርኝ? ያጠፋሁት ነገርን ለምንድን ነው ማትነግርኝ? ብሎ ደጋግሞ ሲጠይቅ ነበር። ሀይሚ እንግዲህ ራስህ ታውቀዋለህ ተናገር ካሎኒያ ካልሆነ ግን እንለያያለን ስትል ነበረ። ታዲያ ሀይሚ ምንም ነገር ለብሩክ ሳትነግረው ዛሬ እንግዲህ ከብሩክ ጓደኛ ጋር አንድ ላይ ሆና ያጠፋውን ጥፋት ከሌላ ሴት ጋር ይዋለው ከሌሎች ሴቶች ጋር ብዙ መረጃዎች እየደረሱ ነው ብላ ስትናገር ሰምተናል ማለት ነው። በመጀመሪያ ይህን መልእክቴን መናገር የምፈልገው ቀድሜን በሁለት በሶስት ቪዲዮ ስናገር የነበረው ወሳኝ ነገር አለ። አውሮፓ የምትገኝ አንዲት ግለሰብ ከሰሞኑ እንዳዲስ እንግዲህ የብሩኬ አፍቃሪ ሆና ወደ ሚዲያው ለመምጣት ሩጫ ላይ እንደሆነች ቀድመን ተናግረን ነበር። እማይሆኑ እማይገቡ የማይገቡ መልእክቶችን በዛም በዚህም እያስወሩ እንግዲህ ብሩክ እንግዲህ የማይታመን ሰው እያስመሰሉት ከሀይሚ ጋር ሊያጣሉ ነው ትልቅ ሴራ ይዘው የሚንቀሳቀሱት። ሀይሚ ደግሞ በሚሰሙ በተለያዩ አልዋልታ ወሬዎች አሁን እንደ አዲስ እየተረበሸች ነው የምትገኘው። እንግዲህ ወይ ግልጹን ከብሩክ ጋር በተገናኙ ጊዜ ብትነግረው ኖሮ ብሩክም የተባሉት ነገር ውሸት እንደሆነ እሱንና እንግዲህ እሷን ለመለያየት የተሰራ ሴራ እንደሆነ ራሱ ያስረዳት ነበር። የሀይሚ ትልቁ ችግሯ አሁንም ትልቅ ስህተት ሰራቸው የሰራችው ከብሩክ ከተለየች በኋላ ነው። እንግዲህ የተቀየመችበትን ነገር የተናገረችው ለብሩክ ግልጹ የምትነግረው እዛው ብሩክ ይመልስ ነበረ። ነገር ግን አሁን ያደረገችው ነገር ግን እማይሆን ነው። እንግዲህ ከብሩክ ከተለየች በኋላ ነው ችግሮቹን ሁሉ መናገር የጀመረችው። ብሩክ ራሱን መመለስ የሚችል ሁሉን ነገር ማስረዳት የሚችል ሰው ነው። ብዙ ሰውም በእሷ በለቀቀችው ቪዲዮ፣ እባክሽ እባክሽ ሀይሚ ክፍተት አትፍጠሪ፣ ብዙ ሰዎች በእናንተ መካከል ክፍተት ለመፍጠር እየሞከሩ ነው። ይሄም አንቺ ደጋግመሽ ተናግረሻል። ለምንድነው የሰው አሉ ባልታ ስራስ የምትሰሚው የተረጋገጠ ነገር እስካልያሽው ድረስ ለምንድን ነው በሰው አሉባልታ ያላችሁበትን የፍቅር ግንኙነት የምታቋርጩ እያሉ በአሁኑ ቪዲዮ ራሱ ብዙዎች ኮመንት ሲያደርጉ ነበር። እንግዲህ ይህ በእንዲህ እንዳለ ቡታጅራ ያሉ እዛ አካባቢ ያሉ ሰዎች እንግዲህ የሃይሚ አባት የሆኑት ጋሽዬ ወሳኝ ነጥብ ተናግረዋል ብለው ነው መልእክት ሲያስተላልፉ የነበረው በተለይ ብሩክን አስመልክቶ። እንግዲህ ሃይሚም ሄዳለች አሁን ያለው ነገር ትንሽ ጥሩ አይደለም፣ ከብሩክ ጋርም ጥሩ እንዳልሆነ ሰምቻለሁ ብለው እንግዲህ የሃይሚ አባት ጋሽዬ መልእክቱን አስተላልፈዋል። አክለውም ያሉት ምንድን ነው፣ እኔ የሚባለውን ነገር ሁሉ ጣልቃ መግባት አልፈልግም። እስከማውቀው እስከሚገባኝ ድረስ ብሩኬ እንደ ልጄ የማየው እንደ ልጄ እማዘው፣ እሱም የሚያከብረኝ የሚወደኝ የሚታዘዘኝ ቤተሰብ አክባሪ ፈራ እግዚአብሔር ያለው ልጅ ነው። ስለዚህ እኔ ይሄን ያደርጋል ብዬ አላስብም። በመሀከላቸው ግን ከባድ ችግር የሚፈጥር ሰዎች አሉ። በሃይሚን በኩል እሷን እንደምትናገረው ልጄ ብዙ ጊዜ እንደምታወራው የእሷን ውድቀት የእሷን ከብሩ ጋር መለያየት የሚፈልጉ ብዙ ሰዎች አሉ። እነሱ ናቸው ልጄ ላይ የሚጮቱባት። ምን ማድረግ እንዳለብኝም አላቅም ብለው ነው እንግዲህ የአባትነት ምክራቸውን አሰምተዋል ብለው በዛ በቅርብ የሚያውቋቸው ሰዎች መልእክት ሲያሰሙ የነበረው። በእርግጥ ሀይሚና ብሩኬ በየቀኑ እየተባባሰ የመጡበትን ጉዳይ አስመልክቶ እንግዲህ ጋሽዬ መቆጣት አለባቸው፣ መምከር አለባቸው። ጉዳዩ እየተቀጣጠለ ሳይመጣ እንደነ አብርሽና ሩታ መስመርም ሳይስት በሀይሚ በኩል ያለውን ነገር ቶሎ መፍትሔ ማበጀት አለባቸው እያሉ ብዙዎች መልእክት ሲያሰሙ ነበረ። ታዲያ እንግዲህ ከሰሞኑ ያሉትን ነገሮች ሁሉ እንደተመለከቱትና አሁንም ቢሆን ጋሽዬ የሀይሚ አባት ብሩክን እንደሚያከብሩት ብዙ ነገር እንደሚተማመኑበት ነገር ግን በመካከላቸው የሚገቡ ሰዎች ግን ብዙ ችግር እየፈጠሩ እንደሆነ ነው ጋሽዬም ደጋግመው የተናገሩት። ሀይሚ እባክሽ እባክሽ የአባትሽን መልእክትም የሆነ ጥሩ ነገር ቢኖረው ነው እንግዲህ እንደዚህ የተናገሩት። ስለዚህ ቆም ብለሽ ለማሰብ ሞክሪ። ይገባናል። ሀይሚ አንቺም ደጋግመሽ ተናግረሻል። ብዙ ሰው በእኔና እሱ አንድ ላይ መሆን ብዙ አይነት ችግሮች የሚፈጥር ሰዎች አሉ። በውስጥ የሚደርሱኝ ብዙ ነገሮች ናቸው። እኔ ብዙ ነገሮችን ችዬ ሚዲያም ላይ ለለመ ልናገር ፈልጌ ነበር ነው ያልሽው። ነገር ግን ጥፋትሽ አሁንም ቢሆን ችግራችሁንም ግልጽ ማውጣትሽ የምትሰሚውን ነገር መጠየቅሽ አይደለም። ብዙ ጊዜ ኦዲየንስ የሚላችሁ ወሳኝ ነጥብ አለ። የምታዩን ችግር ብሩኬ ሁሌ ለአንቺ ቦታ ይሰጥሻል። የምታዩን ችግርም ንገሪ ነው የሚልሽ። ስለዚህ ለብሩክ ነው ቀጥታ መናገር ያለብሽ። ለምንድን ነው ሀይሚ የማይገቡ ሰዎች ጋር እየሄሽ ሌላ ሶስተኛ ወገንም እያስገባሽ በእናንተ መካከል ጭራሽ ክፍተት እንዲፈጥር የምታለዩ በማለት ነው ብዙዎች ሀይሚን የሚናገሯት የሚቆጧት ማለት ነው። በአሁኑ ግን በአጠቃላዩ ከብዙ ሰዎች ጋር ይዣዋለው ስትል ነው ስትናገር የነበረው። አንድ ነገር መናገር የምፈልገው በተለይ ይቺ አውሮፓ ያለችው ግለሰብ ብዙ አይነት ስራን እየሰራች እንደሆነ ብዙ ሰዎች ነው ኦዲየንሶች ራሱ ሲናገሩ የነበረው። ከዛም ባለፈ በነሱ በኩል ቪዲዮ የሚሰሩ ሰዎች ሁሉ ብዙ ነገር ሲሉ ነበረ። ይቺ ግለሰብ እንግዲህ ከብሩክ ጋር ያወራች እያስመሰለች ከብሩክ ጋር የተጻጻፈች እየመሰለች ብዙ ርቀት እንደምትሄድ ከዛ አልፎ ተርፎ ወሬዎቹን ሁሉ እያስወራች እንደሆነ በዙሪያ ያሉ ሰዎች ሲናገሩ ነበር። ግለሰብ በጣም ከባድ ነች እንደው ሀይሚ መንቃት አለባት። ክፍተት መፍጠር የለባትም። በብሩክና በሀይሚ በኩል ያሉ በጣም ከባባድ ሰዎች አሉ። በሰው በሰው ነው እንግዲህ የማይሆን መረጃዎችን ለሀይሚ እያደረሱ ሀይሚ ሁሌ በብሩክ ላይ እንግዲህ ጥሩ ነገር እንዳይኖራት ሁሌ አይምሮዋ እንዲሻክር የሚያደርጉት። ስለዚህ ሀይሚ መንቃት አለባት። መልዕክቱ መሰማት አለበት። አሁንም ቢሆን ከአውሮፓ ሀገር ጋር የተያዘ ከዛም ሀገር የሚላኩ መረጃዎችና እዚህ በኢትዮጵያ ደግሞ የማይሆን መረጃም ለእሷ እየሰጡ ተመሳጥሮ የሚሰሩ ሰዎች ናቸው። እባካችሁ ሀይሚ እንድትነቃና ክፍተቱን ገላ ቀጥታ ብሩክን እንድትጠይቀው ያሉትን ችግሮችም ከብሩክ ጋር እንድትፈታ ይደረግ ሲሉ ነው መልእክታቸውን ያስተላለፉት። በተለይ ደግሞ ጋሽዬም ያዘኑበት ነገርም በተለይ ደግሞ ብሩክና ሀይሚ አንድ ላይ አለመሆናቸው እሳቸውም እንዳሳዘናቸው በመጥቀስ ጭምር እባካችሁ፣ አባቷም ጋሽዬ ቢሆን ደስ አላላቸውም ከብሩክ ጋር መለያይቷ። ስለዚህ ጋሽዬም መደሰት አለባቸው፣ መከፋት የለባቸውም። የእሳቸውንም ምክር ትስማ ብሩክን የምትጠይቀውን ነገር በግልጽ ትጠይቀው። አባቷን ቢሆን የሚያከብሩት ግለሰብ ነው። ስለዚህ እባካችሁ ሀይሚን ቆም ብላ እንድታስብና የአባቷንም ተክሳ ሰምታ ለብሩክ እድል ሰጥታ ከብሩክ ጋር ያለባትን ችግር በውስጥ ለመፍታት ትሞክር ሲሉ መልእክታቸውን እያደረሱኝ ማለት ነው። እንግዲህ በቀጣይ ጥሩ ነገር ይዘው ይመጣሉ ብለን እናስባለን። በተለይ በዙሪያቸው ያሉ ሰዎች ያስማሟቸዋል ብለን እናስባለን። ፍቅርን፣ ጥሩ ነገርን እንዲያሳዩን የእውነት ካሁኑ እመኛለሁ። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘ ይሁንላችሁ። ሰላም።